ክርስቶስ ዘመጻ ወሐመ በእንቲአነ ወሕማማቲሁ ቤዘወነ። ወደኛ እኛን ለማዳን እኛ ሆኖ እኛን ሆኖ የመጣው ክርስቶስ ስለ ኃጢአታችን ታመመ፣ በሕማሙም አዳነን። ቤተክርስቲያናችን የምትጸልየው ጸሎት የምታስተምረው አስተምሮ ነው። ዛሬ ሰሙነ ሕማማት ዕለተ ሐሙስ ብዙ ነገሮችን እናስባለን። ብዙ ክንውኖች የተከናወኑበት ዕለት ነው። ዕለቱ ጸሎት ሐሙስ ይባላል። ረዥም ጸሎት ስለተጸለየበት ስርዓተ ሐሙስ ይባላል። ስርዓተ ቁርባንና ስርዓተ እጽበት የተከናወነበት በመሆኑ ትእዛዝ ሐሙስ ይባላል። ትልቁ እና አዲስቷ ትእዛዝ እችውን እርስ በርሳችሁ ተዋደዱ የምትለው ትእዛዝ የተሰጠችበት ዕለት በመሆኑ ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁሉም በላይ ራሱን ዝቅ አድርጎ የደቀ መዛሙርቱን እግር ያጠበበት ዕለት ነው። ይህም ካደረገ በኋላ እኔ መምህር ሲሆን ለእናንተ ያደረግኩላችሁን አስተዋላችሁን እናንተም እንደዚሁ አድርጉ በማለት ያሳየን መልካምነት አርአያነት ልናደርገው እንደሚገባ የተማርንበት ዕለት ነው። እንግዲህ ክርስቶስ እንድንመስለው እንድንከተለው እኛ ማድረግ የምንገባንን አድርጓል። እኛ እንድንጾም ስለኛ ጾሟል። እኛ እንድንጸልይ ስለኛ ጸልየዋል። እኛ ትሑት እንድንሆን ራሱን ትሑት አድርጓል። ከዚህም በላይ በዚህ በሰሙነ ሕማማት የምናስበው ሕማሙን እንደውም መከራ መስቀሉን ስለ እኛ መሆኑን የምናስተውልበት እማንመልሰውም ታላቅ ውለታ መሆኑን የምንገነዘብበት ሳምንት ነው። በእርግጥም የእሱን ውለታ መመለስ አንችልም። የምንመልሰው ግን በመታዘዝ ነው፣ እሱም በመምሰል ነው፣ እርስ በርሳችን በመዋደድ ነው። ይህ የክርስቶስ አምላካዊና ዘላለማዊ ትእዛዝ ነው፣ እርስ በርሳችሁ ተዋደዱ። ከተዋደን ያ የክርስቶስን እውነታ ማሰብ ነው። እና እርስ በርሳችን እየተሳሰብን በበጎ አመለካከትና አስተሳሰብ ይህን ሰሙነ ሕማማትን እንድንፈጽምና ለብርሃነ ትንሣኤ እንድንደርስ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። አሜን።